አረ በቃ እናቴ ከዚህ በኋላ የባሰ ትነሳ እንዴ ትሙትበት አይደል ትነሳ እንመችቶ ታጋቾች ዬ መታገስ አመሰግናለሁ መታገስ ዋጋ አለው የይስጠፋ ተባ አድርጉልሽ እንትን የቅጣት ጊዜ በቃ እኔ እና እሷ ነው የምንገባው። ቢያንስ ከፋሲካ አስበልቶኝ ከፋሲካ ብበልጥስ እኔ ነኝ የምቀጥል። ሁለታችሁ ብቻ ነው። አንደኛ እና ሁለተኛ የወጣ ይቀጣል፣ ሶስተኛ እና አራተኛ ይቀጣል። ግልጽ ነው። ኦኬ፣ እንደዛ ነው ጋይስ። ስለዚህ አንቺ ትቀጫለሽ። አንቺ ነሽ የምቀጭው። እቀጣለሁ። አልቀጣም እኔ። አንቺ ነሽ የምቀጭው ሳሪ ኦኬ አንድ ሰው፣ ሁለታችን ነው የምንቀጣው። እኔም መብት አለኝ፣ ሁለተኛ ወጥቻለሁ። አንድ አንድ። በጣም አመሰግናል። ምን አልከኝ? ተናገሪ፣ ተናገሪ። ሳሪ ምንም ነገር። እኔ እንደ ተቀጣጥ። ዝም በይ ሳሪ። ደስ ያለሽን አንተ እነምቀጠብ ወይስ ፋሲካን? አሁን አንተን ከሆነ ከዚህ በኋላ ምን እንደምትል ታውቃለህ? ለፋሲካ ማለት ነው። ከዚህ በኋላ በጭራሽ ከዜድ ጋር ሁኜ አላማሽም። ምንድን ነው ታዲያ ቀጫለሽ አንቺ ነሽ የምትቀጭው ወይ ዜዶ ልትቀጫት ዜዶ አሸነፈች ኧረ ሰምተካል እሱ ይበል ፋሲካ እሱ እራስ ይበል በል በል እስኪ ተንኮለኛ ወታ ዘጋችሁ አሳሌ ትመጣለች የትም ሂጅ የላትም አባት ሁለት ሰከንድ ስጧት ከእንትን ነገር አገባች ከማን ከፍሬ ህይወት ጋር ፍሬዎት ማለት ነው። ፍሬ አንተ አንተ ተቀጣ እንትን ተወው ብላለች ውሽዬን። ከዚህ በኋላ ምንም ቲክቶክ ላይ ማንም ምንም ቢልም ካንቺ፣ አንደኛ ቅጣት አልኩ አይደል በርበሬ ሶስተኛ ሙሉ ፊትን ካና ጸጉሩ ኮልጌት ተቀባ። ወላ ቤታዬ ወላ ማንም ካንቺ አንቺ። ምን አግብቶሽ ለምን ማሬ? የኔ እኔ ማለት እኮ ሳርዬ ነኝ። በል ተቀጣ፣ በል በል በል። አንደኛ ቅጣት ፋሲካዬ፣ ከእንግዲህ ከንግዲ አ ከዚህ በኋላ ማንንም ቤት ይድብትል ምናምን አልሰማም። እኔ በጣም ነው የምወድሽ። በጣም በጣም ለብዙ ነገር ነው አንቺ። ፍቅሩን ገልጾ አዎ፣ በቃ እንደዛ አድርግ እስቲ። ትቀጣለች፣ ፋሲካም ትቀጣለች። ቅጣት የለም እግዚአብሔር። ይሄ እኮ ሌላ ከባል ቅጣት አትቀጡ ማለት እኮ ነው። እንደ ከዚህ በላይ ከባድ አይደለም፣ ከባድ አይደለም። ከባድ እሱ አመሉ ነው። እሱ ዜድ ጋ ሁነሽ ዜድ ጋ እንደ አትማት ምናምን እንደዛ አይባልም። ቅጣት ከበድ ከበድ ያለ እኔ ለምን ቀበርሽ ታዲያ? ሳሪ ሳሪ ቅጣትሽን አስተካኪ። አዎ

አረ ተይ በማርያም ተይ፣ ፋሲካ ተይ፣ አጫዎችን ጨዋታ አትረብሺ። አንደኛ ቅጣት ሁን ቅጣት። ሁለታችሁ ለፕሮፋይል ታደርጉኛላችሁ ለሶስት ቀን። አንደኛ አንቺን አያደርጉም። እሱ እኔ ተጣራኒ ነኝ። እንደዛ ደግሞ እኔ አልቀበልሽም፣ አልቀበልሽም፣ አልቀበልሽም። እሱ ያድርጋት፣ አልቀበልሽም። እንደዚህ እኔ የሁለቱ ተቃራኒ እንጂ እነሱ እርስ በርሳቸው እንዲደራረጉ አልፈልግም። እንዴት ታዲያ እኔ ደግሞ እፈልጋለሁ እነሱ እንዲደራረጉ። ኖ ኖ ኖ፣ ሳሪ ኖ ኖ፣ እንደዚህ አይሆንማ አይሆንም፣ እንደዚህ አይሆንም፣ አይሆንም። እንደዚህ ሳሪ እንዲባ እሺ፣ አንቺ አንቺ አንቺ፣ ውሽኛን ከጭ እኔ ሀቢብን ልቅጣ ናና ሀቢብ ሁለቱ አንድ አይነት ነው የሚቀጣው። አልኩሽ እኮ። አንደኛ ቅጣት የኔ ፕሮፋይል ለሶስት ቀን ታደርጋላችሁ። ሁለተኛ ቅጣት ቴንክ ዩ ቃል። የኔ ፍቅር፣ ሁለተኛ ቅጣት ሬስ አርጎ እንደው ፍረቱ አድርጎ ይቅበራት፣ እሷም ትቅበር። አይ እንደው መቀባበር ነው እንደ ስራችሁ። ሌላ ቅጣት አዎ

አንቺ ሁለት ትቀጪያለሽ፣ እኔ አንድ እቀጣለሁ። ግን ከበድ ያለ ካልሆነ በስተቀር ጨዋታው ከበለጣችሁ ይቅር። ከበድ ያለ አስቀጭ። ፕሮፋይል እኔ በበኩሌ የቀጣሽኝ እንቀጣለሁ። ሳርዬ እኔ ጸባይኛ ነኝ። በቃ አሁን የውልሽ ሁለት ምርጫ ያንቺ ነው፣ ግን ስትሮንግ ቅጣት አድርጊ። ከዚህ በላይ ስትሮንግ አለ? እንዲ አሷን ፕሮፋይል አድርግ ማለት እንደቀላል ነው፣ እንደምታየው። ሀቢብ ዘንድሮ ቃልሽ እየደረሰ ነው። ሀቢብ መጣለሁ ማልኩ። ይህን አባሪ ከነ ቀርቃሳ መኪና ክነው ባህር ጨምሬ እምገላገለው ስንጀምር ይሉ እኮነኝ ነኝ ላሽ አንደኛ። እሺ ሁለተኛ ደግሞ ምን ልቅጣ? ወንድ ሀቢብ፣ እኔ የፈለግክትን ልቅጣሽ። ሀቢብ ሀቢብ ሁለተኛ ቅጣት ጨፍሩ። በቃ ጨፍሩ

ታ ባናቴ ፆታዬ አይፈቅድልኝም። ማሬ ባናቴ ለመቆም ፈስጊያ እኮ በጣም ነው የምታጠላው። ቅጣት ላይ ያለ እንደት ነው ሂጂ እንደ እንደት ነው ባናቴ የምቆመው? እኔን የምታክል ሴትዮ እንደት ነው ሳርዬ ባናቴ የምቆመው? በቁሉቢው ባናት ሺህ አቁምሽ አቦ ወደዛ የምቀጠው ሁለታችሁንም መብት ሁለሁለ ውዴ፣ በቃ እኔ ንገርክ። እሷ ስትጮን ፀጥ ትላለህ፣ እኔ ስትጮን ዝም በይ ትላለህ። ለምን እሷን ዝም በይ አትላትም? እሷ መች እያወቅሽ እራስሽን ለምን ታሳምሚያለሽ? ንክ እኮ ናት። መጣ ፍቅራችሁን ተገላለጡ። ይሄ ቡቡ ነይ ጠጋበይ ዝም ብለሽ እድሉን ይሄን አይደል አግኝተሽ ነው። ነይ ጠጋበይ የኔ ፍቅር። ለምንድነው ዝም ብሎ ቆይ፣ ቶሎ ብለሽ ብዙ የምትናደጂው? ዚድኮ ደሜን ከፍ አድርጋው ነው ውዴ። የራሷ ግዳይቺ፣ እናቴ መዳኒት አልቆባታል ከማኔ አላኩላትም ሰሞኑ። ለዛ ነው እንደዚህ የሚያደርጋት። እያወቅሻት የኔ ፍቅር ቡቡ ይህኔ ፍቅር ዛሬ ደግሞ እንዴት አምሮብሻል! ወላ ወላ መጨረሻ አምሮብሻል። ትንሽ ተቆረጠብኝ፣ ግንባሬች ተቆረጠብኝ። ስልክሽን አስተካኪው ደልካው ኖ፣ ግንባሬ ተቆርጠሻል። አሁንም ተቆረጥኩ እንዴ ማሪ፣ አሁንስ? አዎ ስሜ ውዴ፣ አሁን እኮ ሳሪ አግብታለች። አሁን እኮ ከባሏ ጋር ምናምን እየሰሩ ነው። አንቺ አልቀናሽም? ተጋብተን አንድ ላይ ምናምን ሰርጋችን ብናፈት፣ እሷ እኮ አግብታለች። እኔ አሁን አላገባም። ማሬ፣ ላስብበት። ሸዋዳ፣ ምንድ ነው የምታስቢው? ይሄ አሳራ ምን እንደምትል ምንድ ነው የምታስቢው? እንዴ ማሬ፣ ዝም ብሎ ትዳር አለ እንዴ? ቢያንስ እንጠና ነው እንጂ ከተዋወቅን እኮ ገና ሶስት ወራችን ነው። አንድ ስምንት ወር ይሁነን። ለምን ስምንት ወር ይሆናቸዋል? በቃ ሸዋዳ ጀምር፣ ኮሮና አምስት ወር ነው ተጋቡ። በቃ ተጋቡ። መጀመሪያ እኔ ዳይት ማድረግ አለብኝ። ለምን ቬሉ አይሆነኝ? ማባት የምትቆይ ትንሽ ግን ምንሽ እንደምወድልሽ

እንት እንደላ አንቺ ደሞ ግለጭልኝ፣ ፍቅሩ። አንተ ግለጽልኝ እኔ ገለጽ። ፍቅሩ ግለጽ፣ አንቺ ምን እንደምትወድልኝ ማሪ። በቃ ጨረስኩኝ። እኔ ጨር አንቺ ጀምሪ። ያለ ጀምሪ፣ በእናትሽ ልሞት ነው ጀምሪ፣ ጀምሪ። ቅድም እንደምን አባቴንም ከባጥሩ ማሪ

ደህና ነህ? ኮዴ አለሁ። ይቅርታ፣ ይቅርታ። አባቴ ቤት። እኔ ምለው ሳርዬ፣ ምንም በቃ

የለ ጊቢ ዛሙድውስጥ ጎበዝ በርቺ ሆዴ ደህና ነህ እንዴት ነህ ውዴ ኧረ አሁንም ሰላምታ ላይ ነች በዓላት ፍቅርሽን ግለጪልኝ ልትገለኝ ነው እንዴት ይችልች ፍቅርሽን እንዴት ነው የምታፈቅረኝ ፍቅርሽን ግለጪ ትበያለች ሰላም ሰላም ሰላም ትያለች እኔማ የምወድ እንዲህ ነው ውዴ እንዴት ልበል ታዲያ በቃላት እሺ፣ አሁን ግለጭልኝ። ፍቅርሽን ግለጭልኝ። እኔ እንደገለጽኩልሽ ቡቡ፣ ከፈለሽ የፈለሹን እያልሽ ግለጭልኝ። ኮሮሪ ማየ እወድካለሁ፣ ድንብላሌ ነ ወድሻለሁ። እኔ እወድካለሁ። ቀጥያ ለእኔ ጊዜ ይሄው፣ አደሷ ጊዜ አንድ ነው። ሳሪ አይደለም ግን ፋሲ ጋር የምር እንደዚህ ፍቅርሽን መግለጽ አትችይም ለሱ ወይስ አውቀሽ ነው? ኖ የምር እኔ አፌ ይተሳሰራል። እሱ ራሱ አይላቢው ስልሽ ለምን አትመልሺም ይለኛል። አፌ ይተሳሰራል። እ የእውነት የእውነት ሐቢብ እንኳን አወቅኩክ፣ እንኳን ወደ ህይወቴ መጣት፣ እንኳን ወደድኩክ ወቃ ሳርዬ አላህ ይስጥሽ አመሰግናለሁ እንጀራው በጣም ምርጥ ነው ወላሂ በጣም ነው የምወደው ይኸው እየበላሁ ነው እራቴን እድሜ ለአንቺ ከሩዝ አወጣሽ ነው ብላ ግን ውሽዬ ፍቋን ስገልጽል በስነስርዓት ስማት እሷም ትገ መጭ ገለጸችልኝ ከዚህ በላይ መጥቼ አንተን እኮ ለጭጬ መሳም ነው የቀረኝ ከዚህ በላይ ምን ልበል ቤቢ ዋቱዱ ምንም እኳ አላልሽም ድንብላሌ እንዴት ነህ ያልሽኝ ሌላ ምንም አላልሽም ምን አልሽ መውም እንደ ቅድም ያልኩት እንኳን አወቅኩ ይህ የምንም ፍቅር መግለጽ ነው። እን ውስጥሽ የተደበቀውን በፍርሃት መንፈስ የተጋረደውን አውጪ፣ አይዞሽ በርቺ። አሁን ዜድ እኮ ይህንን በጣም እየሰማ እየተናደደኝ ነው። አንቺ ግን አሁን በቃ ለዚህ መሰረቱ ምን መሰለሽ የኔ ውድ ሐቢብ በጣም ነው የምውድ፣ በጣም ነው የማፈቅር። አንተን ስላወቅኩ በጣም እድለኛ ነኝ። እንጋባለን፣ ልጆች እንወልዳለን፣ ቤተሰብ እንፈጥራለን። ብዙ ነገሮች ከዚህ በኋላ ይጠብቁናል። ማንንም ወሬ አልሰማም። አንተ ማለት ህይወቴ። ምን ችግር አለው? ባል ለምታለ እና የምታገቢ ባል ሻርል፣ ኖርማል፣ ድንብላ ሶሪ ኮሮሪ ማዬ፣ እወድካለው፣ አከብርካለው። ወደፊት ገና ስምንት ልጆች እንወልዳለን